ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የቻናሌ ላይ ቤተሰቦች እንዴ ናችሁ? ደህና ናችሁ ወይ? ሰላም ነው። አለን እኛ እግዚአብሔር መስገን ደህና ነን። እና ዛሬ ይዤላችሁ የመጣሁት ማለት ነው የፍኖትን ክፍል አራት ነው። ፍኖት ድራማ እንግዲህ አይታችሁት ከሆነ በአንዲት ለቤተሰቧ አሳልፋለሁ ብላ ከተማ የገባችን ልጅ ነው የሚያሳየው። ያው ብዙም ከገጠር የመጣች አይደለችም፣ እንግዲህ እንደኛ ሀገር ከገጠር ባይሆንም ግን ደግሞ ቤተሰቧን ለማሳለፍ ለቤተሰቦቿ ለእናቷ መታመም እና ለወንድሟ ህይወት መቀየር ስትል ትምህርቷን አቋርጣ ከተማ ገብታለች ማለት ነው ወደ ውጭ ሀገር ሄዳ ለመስራት አዲስ አበባ መስከዛ እየሰራ የገንዘብ በማገኘት ቤተሰቧን ልትረዳ ያሰበች ሴት ላይ ያተኮራን። ግን እንደዛም ሆኖ ሁሉም ነገር አልጋ ባልጋ አልሆነላትም። እንደ ሄደችም እንግዲህ የገጠማትን ታቃላችሁ እና ፍኖት ደግሞ ያው በትዕግስት ሁሉንም እየታገሰች ነው እስካሁን ያየነው። እስኪ ወደፊት ስምን ልትሆን ነው እውነት ካሰበችበት ትደርሳለች ወይ? እናቷን እናቷስ፣ እንዴት ሆኖ ይሆን እናቷንስ የችግሯን እውነት እንትን ትልላታለች? አለ ወይ ያሰብነው ነገር እንደዚህ በቀላል። ይሄ ለእኛ ትምህርትም ነው፣ ያሳለፍነው ነገርም ነው። ሁሉም ነገር ወደ ውጭ ወደ አረብ ሀገር ለመሄድ ተስለን ነው የምንወጣው። ከገጠር ወደ አዲስ አበባ ለመሄድ በመከራ ነው የምንወጣው እና እንደ ድል ነው የምንቆጥረው። እንደውም ከገጠር ወደ አዲስ አበባ ስንሄድ እንደ ድል ነው የምንቆጥረው፣ አንድ እንድዛ ነገር። ሁሉም ነገር ግን ከሄድን በኋላ ሁሉም ነገር እንደነበር አይጠብቀንም። ብዙ ፈተና አለ። እኛ በህይወታችን ብዙ አሳልፈናል። ከዛ አዲስ አበባ ደግሞ እንደምንም ተላምደን ሲባል ደግሞ ውጭ አለ እንግዲህ። አረብ ሀገር ደግሞ ምን ምን እንደሚደርስብን ብዙዎቻችሁ ታውቃላችሁ። ያላዩት ደግሞ በቃ እስኪ እንሂድ ይላሉ። ያላዩት እንደውም ወርቅ የሚታፈስ ነው የሚመስላቸው። ወርቅ የሚታፈስ ይመስላቸዋል ያላዩት ማለት ነው። ግን ያዩት ብቻ ከኢትዮጵያ ኑሮ ይሻላል ብዬ ነው ማስበው። በአሁኑ ሳያያዝ፣ በተለይ በተለይ በአሁኑ ወቅት በቃ የአገራችን ምንም ያኮራ ነገር የለውምና መሰደድ ነው የሚሻለው ብዬ ነው ማስበው። እኔ አሁን ላይ እንግዲህ አንድ ዓመት አስቆጠርኩኝ ኢትዮጵያ ከገባው ቁጭ ብያለው ዝም ብዬ እንኳን ተፍለክል ከኔ የምንሰራበትና ገዝተን የምንበላበት ሱቅ የምንወጣበት ገበያ የምንገበይበት ቦታ እንኳን የለንም ማለት ነው በሀገራችን ሁኔታ አሁን እና አገር ለቆ መሰደድ ደግሞ በጣም የተሻለው ነገር ነው ብዬ ነው የምገምተው እኔ በአሁኑ ሰዓት ምርጫችን ስደት ቢሆን ራሱ ምንም አይከፋም ይሻላል። ምንም ቢደርስብን የሰው ሀገር ይሻላል ብዬ ነው የማስበው እና ከፍኖታውን የምንማረው ግራ ይገባናል። አንዳንድ ጊዜ የምናደርገው ነገር ማድረግ የምንችለው መሰደር ነው ብለን የምናስብ አለን እና ለዛ ነው እንግዲህ ልጅቷ ደግሞ ወጣትነት እድሜ ላይ ናት፣ የሄደችባት የዘመዳቸው ቤት ያለችው። እሷ አሁን በቃ ታውራለች ማንንም አትሰማም። በቃ እውራ አድርጓታ የወጣትነት እድሜ ይሄንንም አልፈነዋል። ምክንያቱም አንዳንዴ ሰዎች ሲመክሩንም የሚጎዱን ይመስለናል እንጂ እኮ ያን ልጅ አሁን እሷ ሁሉም ሰው ሲቀርባት እየወደዳት ምናምን ይመስላታል፣ ግን እየወደዳት አይደለም። ወንድሟ ሲነግራት አትሰማም። አባቷ ግን ይደግፋታል። ለምን እንደሚደግፋት ታውቃላችሁ? የምትጎዳበት ስለሚመስለው ነው። አንዳንድ ጊዜ ወደ መጥፎ ነገር እየሄድን እያየን፣ እያዩን ዝም የሚሉን ቤተሰቦች እነሱ ቢቆጡን፣ እነሱ ቢሰድቡን የምንጎዳ ስለሚመስላቸው ነው። ወደ መጥፎ ነገር ከመሄድ ፈጣሪ ይጠብቀን። የዛሬውን ሲቀንጨባርገን